በስማም ድምፅ በስማም በመንፈስ ቅዱስ አህዱ አምላክ አሜን። የተከበራችሁ አባው መለኮሳት ሊቃውንተ ቤተክርስቲያን አባቶች እንዲሁም በዚህ በመስቀል አደባባይ ክርስቶስ በተሰቀለበት በመስቀሉ ስር እንደ ቅድስ ድንግል ማርያም ቁማችሁ በእግዚአብሔር በረከት እናገኛለን ብላችሁ አምናችሁ የመጣችሁ የእግዚአብሔር ቤተሰቦች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። እግዚአብሔር አምላካችን ቸርነቱ የሚያልቅበት ርኅራኄ ይቅርታ የባህርይ የሆነ ፈጥሮ የሚገዛ የተመሰገነ ይሁን። ሰአሊለነ ቅድስት ብለን። ዘወትር ስሟን የምንጠራት የጻድቃ የነቢያት የሐዋርያት የቅዱሳን እመቤት የእመቤታችን የቅድስት ድንግል ማርያም አማላጅነት በእኛ በልጆቿ ላይ ይደርብን አሜን በሉ እንግዲህ እግዚአብሔር ከትናንትና በፊት ጀምሮ ዛሬ ለሶስተኛ ቀን በዚህ ጉባኤ ጠርቶ ሲያስተምረን ሰንብቷል አሁንም መምህራኑ እስኪዘጋጁ ነው እንጂ እኔ ከእናንተ ጋራ ብዙ የመቆየት ሀሳብ የለኝም። ምናልባትም መምህራኑ እስኪመጡ ድረስ ለአጭር ደቂቃ የምንነጋገርበት የትምህርታችን ርዕስ ወዲ ህግ የውስተን ቦሙ ወእጽህፎ ውስተህሊና ሆሙ ትንቢት ኤርምያስ ምዕራፍ 31 ቁጥር 33 ያለ ኃይለ ቃል ነው። እግዚአብሔር አምላካችን ስለ ቃሉ የተመሰገነ ይሁን። እንግዲህ በአማርኛ ሕጌን በሉ፣ ሕጌን በልባችሁ ውስጥ እጽፈዋለሁ ይላል። ይህንን መነሻ አድርገን ለአጭር ደቂቃ ያህል እንማራለን። እግዚአብሔር አምላካችን ስለ ቃሉ የተመሰገነ ይሁን። ይህ ጉባኤ ሁላችሁም በመርሃ ግብር መሪዎች ትናንትም፣ ዛሬም ከትናንትና በፊትም እንደሰማችሁት የዚህ የከተማ ጉባኤ አይደለም፣ የገዳማት ጉባኤ ነው። ገዳማት እንደምታውቁት ከከተማ ራቅ ብለው መንፈስ ቅዱስ ከሚያርፍበት ቦታ ነው የሚሰሩት። እግዚአብሔር በደብረ ታቦር ምስጢሩን ሲገልጥ በከተማ ሲያስተምር ኑሮ በመጨረሻ ምስጢር ሲገል ሊገልጥላቸው ሲፈልግ ወደ ደብረ ታቦር ይዞ እንደወጣ ሁላቸውም የምታውቁት ታሪክ ነው። ከዚያ በፊት ሲያስተምር ምኩራብ ላይ ነበረ፣ ህዝቡ ባለበት ሰብስቦ የሚያስተምራቸው የነበረ። ምስጢር መግለጽ ሲፈልግ ግን ወደ ታላቁ ተራራ ወደ ደብረ ታቦር ወሰዳቸው። በዚያም ምስጢር ገለጠላቸው። የገለጠላቸው ምስጢርም ተራ ምስጢር ሳይሆን፣ ታምራት ማድረግ ሳይሆን፣ ግርማ መለኮቱን ገልጦ ፈጣሬ ሰማያት ወምድር መሆኑን ያሳየበት ታሪክ አለ። ምን ለማለት ፈልጌ ነው? ገዳማት ከከተማ የሚርቁት አበው የሚጸልዩባቸው መንፈስ ቅዱስ በየዕለቱ የሚወርድበት ቦታ ስለሆነ ገዳማት አንድም ከገደል ውስጥ፣ አንድም ደግሞ ደሴት ላይ ነው የሚያርፉት። አሁን የተሰበሰብንበት ይህ የደብረ ማርያምን ገዳም ያያቸውት እንደሆነ ማንም ሰው በእግሩ ሂዶ ደርሶ መምጣት አይችልም። ማን ነው? ባህር ውስጥ ነው ያለች ይቺ ባህር ውስጥ ያለች ገዳም ደግሞ ሁልጊዜም ምዕራፈ መንፈስ ቅዱስ ምዕራፈ ግዝእትነ ማርያም ነች። ከዚያም አባታችን አቡነ ታዲዮስ ያረፉባት ታላቅ ገዳም ናት። ነገር ግን የእግዚአብሔር ቤተሰቦች አባቶቻችን በገዳም ያሉ መነኮሳት አይረሱ አይቆፍሩ አሉ። ለታሪክ ግን እንደ ክብራን፣ እንደ ደብረ ማርያም፣ እንደ ጉጉቤ፣ እንደ ዳጋ ያሉ ከደሴቱ ወጥተው እዚህ ከተማ ውስጥ የለተራት እንዲዘሩ እንዲቆፍሩ ይፈቅዳል። በፍትሐ ነገስትም ተጽፏ በሀገራችን ታሪክም አለ። ያንን ምክንያት አድርገው አባቶቻችን ዛሬ ህዝቡን አግኝተን አስተምረን ከነሱ ደግሞ እንዲያው አላደል የባል ዶሮ የጾም ቆሎ ይባላል። በአባቶቻችን ህግ ለአባቶቻችን የሚሰጡ ስጦታዎች በጾም ምንድነው የሚሰጠው? ቆሎ ነው፣ ፍትፍት አይደለም። ለበዓል ደግሞ ሚቻል ከሆነ ዶሮ ይዞ መጠየቅ ያስፈልጋልና፣ አሁን አባቶቻችን እዚህ የመጡት ለጾም ቆሎ ፈልገው ነው። ለበዓል ዶሮ አይፈልጉም እነሱ ያ የቅርቀት ነው ብለው ትተው ስለሆነ ስለዚህ ይህንን ምክንያት አድርገን በዚህ ጉባኤ ተሰብስበናልና፣ እግረ መንገዳችን ዛሬ ከቻለ፣ ዛሬ ካልቻለ ደግሞ ሌላ ጊዜ ይልቁንም የአባታችን የአቡነ ታዲዮስን ታሪክና የገዳሙንም እንዲሁ መሰረታዊ ታሪክ የሚናገር መጽሐፍም ስላላችሁ ገዳሙንም እየጎበኛችሁ የቻላችሁ ዛሬ፣ ያልቻላችሁ ደግሞ ሌላ ጊዜ እንድናግዛቸው እንድታግዟቸው በልዑል እግዚአብሔር ስም እጠይቃለሁ። መምህሩ እስኪመጡ መንፈስ ቅዱስ ምን ይላል መሰላችሁ? በኤርሚያስ አድሮ ሕጌን አለ በልባቸው ውስጥ እጽፋለሁ። እስኪ እኔ ጋር በሉት ሕጌን በሉ ህግ አለው የእግዚአብሔር። እሱን በምን ውስጥ ጽፋለሁ አለ? በልባችሁ ውስጥ ጽፈዋለሁ። እንግዲህ የእግዚአብሔር ቤተሰቦች ኤርምያስ ከእናቱ ማኅፀን ጀምሮ የተመረጠ ነው። የመረጠው ደግሞ መንፈስ ቅዱስ ነው። አሁን በዚህ ሳምንት ወረደ መንፈስ ቅዱስ። መንፈስ ቅዱስ ከሰማየ ሰማያት ወርዶ በሐዋርያት ልቦና ያደረበት ሳምንት ስለሆነ ሁላችንም እሱን እንሰብካለን ቤተ ክርስቲያንም ይህንን እንድናስተምር ተፈቅደን ምንድነው ታዝዘናለች፣ ማለት ነው እና ምንድነው የሚለው በኤርምያስ አድሮ እግዚአብሔር ህይን በልባችሁ ውስጥ እጽፋለሁ ብሎ ነበረ። ኤርምያስ ሲወለድ የእግዚአብሔር ሕግ ከልቡ ላይ ተጽፎ የተወለደ ነቢይ ነው። አንዳንዶቻችን ራቁታችንን እንመጣለን፣ ራቁታችንን እንሄዳለን። ነገር ግን አባቶቻችን ገና ከእናታቸው ማኅፀን ወደዚህ ምድር ሲመጡ የእግዚአብሔርን ቃል ተሸክመው ነው የሚመጡት። ከነዚህ አንዱ ኤርሚያስ ነው። በሁለተኛ ደረጃ ደግሞ ነቢይ ኤልያስ አለላቸው። ከእናቱ ማኅፀን ሲወለድ በእሳት ሰፋ ድል ተጠቅልሎ የተወለደ እግዚአብሔር የመረጠው ኤልያስ አለ። ኋላም እግዚአብሔር በመንፈስ ቅዱስ ተቃይቶ ሲኖር በእሳት ሰረገላ ወደ ሰማየ ሰማያት እንዳሳረገው ሁላችንም ታሪኩን እናውቃለን። ወደ ኤርሚያስ የመጣችው እንደሆነ ኤርሚያስ አይናፋር ነው ይለዋል እና እግዚአብሔር ግን አይናፋርነቱን አይቶ የእግዚአብሔር አገልጋይ መሆኑን ተረድቶ ገና ከእናቱ ማኅፀን መምህር ነቢይ አድርጎ ሹሞ ቀብቶ ከእናቱ ማኅፀን ወደዚህ ምድር አመጣው። ብላቴናም ሳለ እግዚአብሔር በራእይ ቀስቅሶ ህዝቡን እንዲያስተምር ኤርምያስን ነገረው እና ኤርምያስ እኔ አይነ አፋር ነኝ፣ ብላቲና ነኝ፣ ከሰው ፊት መቆም አልችልም ብሎ እግዚአብሔርን መለሰለት። ይህ ትህትና ነው። የእግዚአብሔር ቤተሰቦች ሁላችንም ትህትና እንዲኖረን አምላካችን ይፍቀድልን። አይነ ፈጣጣዎች ላይ እግዚአብሔር አያርባቸውም። በፈሊት እግዚአብሔርን መንግስተ ሰማያትን ወርሳለን በሚሉት በእነሱ እግዚአብሔር አያድርም። እግዚአብሔር ሕጉን በልቦናቸው የሚጽፍባቸው ዕለት ዕለት ተገልጦ የሚያናግራቸው በምስኪኖች በየዋሆች ላይ አድሮ ነው እግዚአብሔር። እሱም በተለያየ ጊዜ ተናግሯል። የመካሪያንን ምክራቸውን እሽራለሁ፣ ጠቢባነን የሚሉትን ደግሞ ጥበባቸውን አልጭ አደርጋለሁ ነገር ግን በዚህ ዓለም ልብድ ሰሪ አሳወጋሪ ገበሬ የነበሩትን ግን እኔ አድሬ እንዲናገሩ አደርጋቸዋለሁ ብሎ በተደጋጋሚ ተናግሯል እግዚአብሔር። ስለዚህ ሁላችንም የኤርምያስን አይነት ልብ እንዲሰጠን መልካም ፈቃዱ ይሆነልን። ትምህርቱ ይቀጥላል። አሁን ግን ትልቅ ደስታ